አሁን ያለን አካል የትንሣኤ አካል አሁን ያለን አካል ምንድን ነው አለ ቅዱስ ጳውሎስ የሚበሰበስ እሺ የትንሣኤ አካልስ የማይወሰበስ እእ ይቀጥል በውርደት ምን ይላል? በውርደት ይዘራል፣ በውርደት ይዘራል

ፍጥረታዊ አካል ምን ይዘራል፣ ይዘራል መንፈሳዊ አካል። እሺ ቀጥል። ፍጥረታዊ አካል ካለ መንፈሳዊ አካል ነው። ፍጥረታዊ አካል ካለ መንፈሳዊ አካል ካለ አካል ደግሞ አለ እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ዋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ቅዱስ ጳውሎስ ትንሳኤን እንዴት እንዳንዛጠሩ ተመልከቱ። አሁን ይሄኛው ሰው አሁን ያለው አካል ነው፣ ግልጽ ነው። አሁን ያለው አካል ምን የሚል አካል ነው? የሚበሰብስ አካል ነው። አሁን እዚህ መሀል ሞትነም አሁን ምን አለ? ይሄ ይሄ ትንሳኤ ነው ወይም ምጽአት እንበለው ትንሳኤ፣ ግልጽ ነው። ስለዚህ የሚበሰብሰው ምን ሆኖ ይነሳል? የማይበሰብስ ሆነ። በውርደት ይዘራል አለ። በውርደት ሰው በመከራ ውስጥ አልፎ በተለያየ ችግር ውስጥ ምን ይሆናል አለ። ሰው ይሞታል አለ። በውርደት ነው የሚሆነው። ከትንሳኤ በኋላስ በምን ይነሳል አለ። በክብር ይነሳል። ጻድቃን ባባታቸው ክብር አለ የሚለው ጻድቃን ባባታቸው ክብር። ለምን የህይወት ትንሳኤ የሚነሱ ለምን ይነሳሉ አለ ወቀሳስ ሳይኖርባቸው፣ ከሰሳሳ አይኖርባቸው ለሽልማት ይነሳሉ አለ። ሲነሱ ለምን ይነሳሉ? አያችሁ፣ በክርስትና ውስጥ ለታገሉት ለኖሩት፣ እንደ ተራው ነው። ቅዱስ ጳውሎስ በዓለም አይንኛ ምንድነው አለ? ጉድፍ ነን አለ። በዓለም ተንቀናል አለ። ነገር ግን በእግዚአብሔር ምንድናቸው? የከበሩ ናቸው። ቀጥ ይቀጥልና በድካም ይዘራል አለ። ክርስትና ህይወት በራሱ ምንድነው? በቃ በመድከም ውስጥ ስለሚሄድ ማለት ነው። በመድከም ውስጥ ስለሚሄድ፣ ስለዚህ ህይወትን ሁሉ ሲኗር ቅዱስ ጳውሎስም ሲናገር እኛ በብዙ መከራና ስቃይ የእግዚአብሔር መንግሥት እንወርሳለን ሲል ምን ነው፣ በድካም ይዘራል። ክርስትና ውስጥ ድካም ያለው ውጣ ወረድ ስላለው ማለት ነው። ከትንሣኤ በኋላስ በኃይል ምን ይላል ይነሳል። እንደ ትላንትናው ድካም አለ እንደ ትላንትናው ድካም የለም። ሌላውስ ፍጥረታዊ አካል ምን ይላል ይዘራል። የሚዘራው አካል የማን ነው? ፍጥረታዊ አካል የሚለው ምንድን ነው? ይህ አሁን የለበስነው ሥጋ አሁን ያለን አካል ነው። ፍጥረታዊ አካል ይዘራል፣ የሚነሳውስ? ስለዚህ አያችሁ፣ ሰው ትንሣኤ ምን እያደረገው ነው ሰውየው ነው? እየቀየረው ነው። ለምንድነው እዚህ የምንኖረው ምድር ላይ አይደለ? ምድር ነው ይሄኛውስ? በመንግስት አይደለ? ስለዚህ ይሄኛው ፍጥረታዊ ምድር በሰማያዊ አካል ለመኖር ሰው ምን አካል ሊኖረው ይገባል? መንፈሳዊ አካል ሊኖረው ያስፈልገዋል። ስለዚህ ትንሣኤ ምን ያደርገዋል? ይቀይረዋል። ፍጥረታዊ አካል መንፈሳዊ አካል ሆኖ ይመሰል ማለት ነው። መንፈሳዊ አካል ከዚህ በኋላ ምን የለም አይሞትም፣ ግልጽ ነው። መንፈሳዊውን ዓለም መንፈሳዊ ዓለም በምን አካል ይኖርበታል? መንፈሳዊ አካል። በኋላ ደግሞ ፍጥረታዊ አካል ካለ አለ። ፍጥረታዊ ካለ መንፈሳዊ አካል አለ። ስለዚህ ይሄ አካላችን ምን ይሆናል? ከትንሣኤ በኋላ መንፈሳዊ አካል ምን እንደሆነ፣ መንፈሳዊ አካል ፍጥረታዊ አካል ካለ መንፈሳዊ አካል አለ። አዳም ያው እንደሆነ ያው እስትንፋስ እፍ ተብሎበት ነበር አለ። ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም ፍጥረታዊ ነው። በኋላ ደግሞ ምን ይሆናል? አለ መንፈሳዊ። አሁን ይሄ መንፈሳዊ አካል ስንል ምንድነው? ከዚህ በኋላ አሁን እዚህ ጋር ሰው ሲኖር ዘመድ አለው እናት አለው አባት አለው። አጭር አለ ረጅም አለ አፍሪካዊ አለ ጀርመናዊ አለ አሜሪካዊ አለ ብዙ ነው። እና ዲቪዥናችን፣ ክፍፍላችን ከዚህ በኋላ እዚህ ጋር ስንመጣ የሴት ነፍስ፣ የወንድ ነፍስ የሚባል ነገር የለም። ሁሉ እንደምን ይሆናሉ አለ፣ እንደ መላእክት ይሆናሉ። አያችሁ እዚህ ጋር ጎሳ አለ፣ እዚህ ጋር ዘር አለ? የለም። እዚህ ጋር መብላት አለ፣ እዚህ ጋር መጠጣት አለ። ሰው ይሄ ፊዚዮሎጂካል የፊዚዮሎጂካል ኒዳችን ሁሉ ያቆማል። አንጀት የሚፈጨው በምግብም ሆዱን የሚያጠግበው በሀሳብ የሚወጠረው አይምሮ ሁሉ ምን ይሆናል? ይጠፋና ፍጹም ሰው ምን ይሆናል? ፍጹም መላእክት ይሆናል። እንደ መላእክት ይሆናል። ከዛ በኋላ እኔ እኮ አሜሪካ ኖር ነበር፣ ምምሯ ይባል አስተማሪ ነበረ። አያስብም። ይህን የሚያስበው ነው ፍጥረታዊ ሰው ነው። ስለዚህ ሰዎች ሁሉ በምን ይገለጣሉ? በምስጋና። እከሌ ቀይ ነበር፣ ከሌ ጥቁር ነበር፣ እዚህ ትምህርት ተመር ነበረ፣ እዚህ ነበርኩኝ፣ ልጆች ነበሩኝ፣ ያስባል። ይሄ አካል በፍጹምነት ይቀየራል፣ በፍጹም መንፈሳዊ አንድ ጊዜ ክርክር ተደርጎ በፈሪሳውያን ምንድን ነው ያሉት፣ ጌታን፣ አንድ ሰው ሚስት አገባ ሚስቱ ሞተችበት፣ እንዲያ እያደረገ ሰባት ሴት አገባ። በኋላ በትንሣኤ ጊዜ ለየትኛዋ ሴት ነው የሚሆነው? አይደለ? አያችሁ፣ ልክ እነሱ ይሄኛው ፍጥረታዊ አካል ተገልብጦ እዚህ የሚቀምጣው አስበውት ነው። ጌታ ግን ምንድን ነው ያለው? በዛ ጊዜ መጋባት የለም። አያችሁ፣ የሰው አኗኗር፣ ፍጥረታዊ አኗኗር የለም። እንደምን ይሆናሉ አለ፣ እንደ መላእክት ይሆናሉ። ይሄ መንፈሳዊ አካል ነው። ይሄ መንፈሳዊ አካል ነው። የትንሣኤ አካል ሴት ከዚህ ከ ወደ መንፈሳዊነት ሲዞር ስጋ ለብሶ ነው አ ስጋ እቆያለሁ እንዳልነው አዋጅ ሲታወጅ በአውሬ ሆድ የሉ ያለው ውሃ የበላው ምን ሆሉ ምን ያለ አንቱሉ ምን ይላል ይገጣጠማል ያ የሚገጣጠመው አካል ግን ምንድን ነው መንፈሳዊ አካል በጣም የሚገርመው ይሄ አካል የሚደሳ አካል ይሄንን በር ለመውጣት በር አይከፍትም ጌታችን ኢየሱስ ክርስቶስ ከትንሣኤ በኋላ ሲነሳ በተዘጋ ቤት ምን ብሏል? ግሎሪፋይድ ቦዲ የከበረ አካል ነው። የማይበሰብሰው የማይሞት መንፈሳዊ አካል ስንል፣ የማይገድበው ወንበር ለሄዶ የማይቀመጥ የማይደክመው አካል ያን አካል ማሰብ ትንሽ ይከብዳል አይደል? ግን በዚያ መልኩ ነው መንፈሳዊ ሆኖ የሚነሳው አጭር፣ ረጅም፣ ጥቁር በዚህ እንግሊዘኛ የሚናገር ኦሮምኛ የሚያወራ በዚያ አይነት የሚነሳው እና እዚህ ላይ ግር ያለኝ መላእክቶች ስጋ ለባሾች እንዳይደሉ ነው። ስለዚህ ይሄ ስጋ ለብሶ እንደ መላእክት ሆነ፣ ጌታ ተናገረ። ከዛ በኋላ ማግባትና መጋባት የለም። አሁን መላእክትን ያስመሰላቸው ፍጹም አመስጋኝ ነው የሚሆኑት ለምን? ከትንሣኤ በኋላ ነፍስ ወደማ አሁን ከትንሣኤ በኋላ በቀኙ ቆሞ በመንግስተ ሰማያት ያሉት ወደ እግዚአብሔር እየተጠጉ ናቸው። ግልጽ ነው። እስከ ምጽአት ድረስ ሌላ ትምህርት ነው። ወደ እዛ ውስጥ ኮምፕሊኬት እንዳላደርግባቸው ነው። ሰው ከሞተ ልክ በህይወት እያለ መንፈሳዊነት ያድጋል። እኛ የምናደርጋቸው ተግባራት ከእግዚአብሔር ጋር ባለን ነገር መንፈሳዊ ነታቸው ምን እያለ ሄዳል ያድጋል። ከዛ በኋላ ያድግና ሰው ይሞታል አይደለ። ከሞት በኋላ ነፍስ ምን ትሆናለች ነው። ይሄ ስካቶሎጂ የሚባለው ትበል። ከሞት በኋላ በኦርቶዶክስ አስተምህሮ ነፍስ እንገቷን ትቀጥላለች። ነፍስ ወደ እግዚአብሔር ማደጓ ምን ትላለች፣ ትቀጥላለች። አሁንም የቤተ ክርስቲያን አባል ናት፣ ግልጽ ነው። እኛ ስለ ሙታን እንጸልያለን አይደለም። ሙታንም ስለማን ይጸልያሉ። ምክንያቱም በሞትም ቢሆን እስቴታቸውን ቦታቸውን ቀየሩ እንጂ የምን አባል ናቸው? የአንዲቱ ቤተክርስቲያን አባል ናቸው፣ የሰማያዊቱ ቤተክርስቲያን አባል ናቸው። ስለዚህ መንፈሳዊነት አይቋረጥም። ስለዚህ በኦርቶዶክስ አስተሳሰብ ወይም አስተምህሮ ከሞት በኋላ ነፍስ ገባ ትቀጥላለች። ከምጽአት በኋላ ቅዱሳን ፍጹም ወደ እግዚአብሔር የመጠጋት ቅድስና ይደርሳሉ። ነገር ግን ፍጹም እግዚአብሔር አይሆንም። ግልጽ ይላሉ። የልጁን መልክ ይመስሉ ዘንድ አይደለም የሚለው ቅድስናቸውን አጥልቶ ወደ ራሱ ያቀርባቸዋል ማለት ነው። ስለዚህ እንደ መላእክት የአካል ጉዳይ አይደለም፣ መንፈስ አይደለም። ሰው ከነ ሥጋው ይነሳል። ነገር ግን ያ አካል የማይበሰብስ አካል ሆኖ ታዲያ ለይ በክብር የማይበሰብስ፣ በክብር የሚነሳ በኃይል የሚነሳ መንፈሳዊ አካል ያንን መንፈሳዊ አካል ማስተዳደር ካንቺ ግ መግለጥ በምንችለው እንገልጣለን እ ያ አካል ምንድን ነው የሚለው መጽሐፍ የነገሩትን ነው የምንለው እንጂ መንፈስ ግን አይደለም። ግልጽ ነው። አመስጋኝ ናቸው። ተልኳቸው ከዛ በኋላ ምንድን ነው የሚሆነው? ምስጋና ነው። ስለዚህ ከመላእክት ጋር አመሳሰላቸው ማለት ነው። እንደት እንደሚነሱ ትንሣኤ እንደት እንደሚሆን ትንሽ ግልጽ ሆነላችሁ? ማና እሱን አይነት ነገር ነው የምንይዘው። ልክ ነፍሳችን ከኛ ስትወጣ ወይስ ከመጽሐፉ በኋላ ነው ይሄ ነገር? ይሄ ይሄ ከመጽሐፍ በኋላ ነው። ከሞት በኋላ ነፍስና ስጋ ቢለያዩም ነፍስ ግን እስቲል አክቲቭ ናት። ነፍስ ሕያው ናት። ነፍስ የት እንደምትቆ እንግዲህ ፓርኪንጉ ያልታገም ሁልጊዜ ቤት አሁን ነፍስ ቦታ የምትይዝ አይደለችም። ግልጽ ነው ያ ያ ከእግዚአብሔር ጋር ያለ ግንኙነት ነው። ግልጽ ነው። እሱ ብቻ አይደለም። ለምሳሌ አሁን አሁን እዛ ሞተን አይደለም። አንቺ ነፍስሽ የቱ ጋር ያለች? ትንሽ ደረጃችን በሌላ ትምህርት ወደፊት እናነሳው ይሆናል። መላምቶች ወይም የሚባሉ የመጽሐፍ መላምቶች አለም፣ አስተምህሮች አሉ። ምንድን ነው መጽሐፍ ቅዱስ ላይም እንደው ክሉ እንደ ፍንጭ የጠቀሰ ነገር አለ፣ ለምሳሌ ደም አትብሉ ይላል። ለራያ ደምን አትብሉ ደም ምንድናት ይላል። የነፍስ ማ መጽሐፍ እራሱ ማለት ነው። ሌሎችም አስተምህሮዎች አሉ። ስወረፊት እናዋለን እሱ አስጨንቀል እኛ ዋናው ጽኩ ማድረጉ ሚያስፈልጋል። ስለዚህ አሁን እኔ እንደተረዳሁት ማለት ነው። ይህንን ያሳዩንን ነገር በሙሉ ከሞት በኋላ በስጋ እንነሳለን ግን ይህ በራፍ ለመውጣት ስንብልን ለመውጣ እና አሁን ሙቪ እንደሚሰሩ። አሁን ምንድን ነው ዋናው ትልቁ ነገር መንፈሳዊ አካል የሚለው ነው። ይሄ መንፈሳዊ አካል ይሄ መንፈሳዊ አካል እውቀት አያጥረው። አንድ ፍጥረት ማወቅ ያለበትን ድረስ ያውቃል። የሚከፈልብሽ እውቀት የለም፣ ድካም የለም አይደክም? አሁን ያንን ማሰብ የሚያስጨንቀን ለምን መሰላችሁ? በእውቀት እጥረትና አሁን እዚህ ስታተስ ውስጥ ስለምና ቅዱስ ቅዱስ ጳውሎስ ያለውን ነገር አለ። ዓይን ያላየው ጆሮ ምን ያለው የሰው ልብ ምን ያላደረገው? ያላሰበው ያላሰበው። ለዚህ ነው ያ ቦታ በምላስ አናቀው። እንዴት እንደምንሆን አናቀው። የሚበሰብሰው ምን እንደማይሆን ተነግሮናል? የማይበሰብሰው ሆናል? በውርደት የተዘራው በክብር ይነሳል። ደካማው ኃይለኛ ይሆናል። ፍጥረታዊው ሰው ምን ይሆናል? መንፈሳዊ ይሆናል። መንፈሳዊ ይሆናል። ትንሣኤ ሙት ነው። ዛሬ ነው ሰው ብሎ የሚያስበው አሁን በመንፈሳዊ ነው ከሞት ይሄን ፕሮባቢሊቲ ማለት መልካም መስራት ያለብኝ ነገር ዛሬ እዚህ ጋር ከሞትኩ ድጋሜ ተነስቼ ምን ሰው ትንሣኤ ከሞትኩ ዛሬ ማድረግ። ሰው ግን የሚያሰበው ትንሣኤ አሁን እየኖረ ኖረ ከሞተ በኋላ መንፈሳዊ ያን ራን የሚያደርግ ነው። ከዛ በኋላ ያለው መንፈሳዊ ስንል ቅድም ያለው ትንሳኤ ይሄንን ግልጽ ለማድረግ ነው። ትንሳኤ ዘጉባኤ አለ። ግልጽ ነው። ትንሳኤ ዘጉባኤ ምንድነው ብለናል። ኃጢአተኛውን ጻድቁ በአንድምን የሚሉበት የሚነሱበት ሌላኛው ትንሳኤ ምንድነው? ትንሳኤ ልቡና ለሁለተኛው ትንሳኤ መሰረት ነው። በመጀመሪያው ትንሳኤ እድል ያለው ሰው ብዙ ነዋል። ለቅቶ የሚጠብቅ ልክ በአምስቱ ቆነጃጅትና አምስቱ ሰነፎች ተመክሮ ያለን በ በአንድ ወቅት መብራት ይዞ ነበር አስሩ። ነገር ግን ያለ ሰዓት አለቀ፣ ሙሽራው መጣ፣ በር ተዘጋ። ግልጽ ነው። ስለዚህ እነዚህኛዎቹ የመጀመሪያ ትንሣኤያቸውን ትንሣኤ ልቦና ያልተነሱ ናቸው ማለት ነው። ጌታ ለዚህ ነው መስሎ። ስለዚህ ሁሉ ጊዜ ነው። ስለዚህ ትንሣኤ ልቦና ሁሌ ነው። ላጌየጸሎታ ሃይማኖት ከአንዱ ውሳኔ የክርስትና አስተምሮ አንዱ ወንሴፎትን ሙታን ወይወተ ይመ ስለ የሙታንን መነሳት ምን እናደርጋለን? ስለዚህ በክርስቲያኖች መነሳት ምንድን ነው? ተስፋ ነው። ዘርቶ መቃመን፣ ወልዶ መሳመን አይደለም። ተስፋ ያደረገው ክርስቲያን ነው። ክርስቲያን ተስፋው ነው ክርስቲያን ተስፋው የሙታን መነሳት ተስፋ ያደርጋል። የሚመጣውንም ምን ህይወት የሚመጣውንም ህይወት የሚመጣውን ህይወት ተስፋ ተስፋ አርጋችሁ ታላላችሁ። የሚመጣውን ህይወት አያችሁ። ሰሎታ ሃይማኖት ስንጸልይ ማንም ነብ አይደለም ምን ስለ ራሱ ምንድን ነው ህይወት ነው ምንድን ነው ተስፋ የምናደርገው እሱን ነው? ስለዚህ ሰው ሁል ጊዜ ባለ ተስፋ። ተስፋ የሚያደርገው ደግሞ ምን ነው? ይህ መጣውን ይሁን እግዚአብሔር መንግስቱን ያዘጋጀው ለኔ ነው ብለሽ ታስበሽ ታያለሽ። ያው ዘሴ ሊለይ እንደዚህ አይነት ማለት እንዳይኖራል። እግዚአብሔር መንግስቱን ለማን አዘጋጅቷል ወይ? እኔ ልጁ ነኝ። ሰው ወላጅ እናታ አባቱ ሲሞት ወራሽ እኔ ነኝ ብሎ ይጠራጠራል? ይጠራጠራል? አይጠራጠርም። እንዴት ነው እኛ የአባታችንን ርስት ለመውረስ የምንጠራጠረው? አያችሁ። ነገር ግን ምንድነው የእኛ ድርሻ? እንደ ልጅ ለመኖር መጥቃት ነው አይደል? እንደ ልጅ ስንነሳ ክርስትና ስንነሳ ምን ሆነናል? ልጅ ሆነናል። የመንግስቱ ምንድነው ወራሾች። እግዚአብሔር ለማን ነው ገና የሚያዘጋጀው? መንሰላውን ያዘጋጀው ለማን ያዘጋጀው? ስለዚህ ለመግባት ምን ማድረግ ነው መንግስቱ ነው። መንግስቱ ለእኛ ነው። አይጠብም መንግስቱ ሰው የወላጆቹን ርስት ተስፋ የሚያደርገውን ያህል መንግስት ሰማያትን ተስፋ አይደለም። ስለዚህ ጸሎታ ሃይማኖት መድገም አይደለም፣ መኖር ነው ሃይማኖት ስለሆነ ማለት ነው። እንግዲህ አምላካችን እግዚአብሔር በትንሳኤው መንግስቱን እንዲያወርስን ቅዱስ ፍቃድ እንዲሆንልን። ሰዓት ስትሆነ ትምህርታችንን አጠናቀናል።